ከቆረብን በኋላ የምናደርጋቸው ብዙ ስርዓቶች አሉና ምናልባት ከመቁረብ በፊት ቅድመ ቁርባን እንደምናደርገው ጥንቃቄ እንዲሁ ደግሞ ከቆረብን በኋላ ብዙ ጥንቃቄዎችን እናደርጋለን። ምናልባት ዛሬ ከዛ ውስጥ አንዱን ነው የምንመለከተው። በቤተ ክርስቲያናችን ሕፃናትም አዋቂዎችም ሲቆርቡ በነጠላ አፋቸውን እንዲሸፈኑ ይደረጋል። ይሄ እንግዲህ ከብዙ አንዱ ነው። ይህ ለምን እንደሆነ ዛሬ እንነጋገራለን። ሰው ከቆረበ በኋላ ለምንድን ነው አፉን በነጠላ የሚሸፍነው የሚለውን ስንመለከት ቅድስት ቤተክርስቲያናችን በብዙ ምስጢር ታስተምራለች። ከእነዚህ መካከል እንግዲህ መጀመሪያ የምንመለከተው ሰው ከቆረበ በኋላ አፉን የሚሸፍነው አንደኛ፣ ያው ክፉ ነገር አልናገርም ከዚህ በኋላ መልካም የሆነውን የክርስቶስን ስጋና ደም ተቀብያለሁ ብሎ ሲናገር ነው። ሁለተኛው ደግሞ ምናልባት ነፍሳት ወደ አፉ እንዳይገቡ የመሳሰሉ ጉዳዮችን በማሰብ ሰው ከቆረበ በኋላ አፉን እንዲሸፍን ቅድስት ቤተክርስቲያን ታስተምራለች። ግን ከሁሉም በላይ ትልቁ ሚስጥር ምንድን ነው የሚለውን እንድናይ ነው። ሰው ከቆረበ በኋላ ለምን አፉን ይሸፍናል የሚለውን ስንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ ከመስቀል ካወረዱት በኋላ ወደ አዲስ መቃብር ነው ያወረዱትና በዛ ከቀበሩት ስጋውን ካኖሩ በኋላ ያንን መቃብር በትልቅ ድንጋይ አፉን ገጥመውታል። ምናልባት ይነሳል የሚል ስጋት ስለነበራቸው እነሱ ባሰቡት አስተሳሰብ እንደዚህ አድርገን ከዘጋንበት ግን አይነሳም ብሎ ስላሰቡ ያንን መቃብር አሽገውታል። ልክ እንደዚሁ እኛም ከቆረብን በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ ልክ እንደዚያ አዲስ መቃብር ያደርገናል ማለት ነው። በአዲስ መቃብር ቀበሩት ስለሚል እኛም ደግሞ ክርስቶስን ከተቀበልን በኋላ አዲስ ሰውነት ስለምንይዝ ልክ ያንን መቃብር እንመስላለን ማለት ነው። ያ መቃብር የክርስቶስን ስጋና ደም ስለያዘ እንዳሸጉት፣ እንዲሁ ደግሞ እኛም ያን መቃብር አዲስ መቃብር ሆንን እያልን፣ ያ መቃብር የክርስቶስን ስጋ እንደተሸከመ፣ እኛም ደግሞ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ተቀብለናል እና እንደዛ አዲስ መቃብር አፋችንን እንሸፍናለን ማለት ነው። ይሄ ትልቁ ሚስጥር